ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ ውድ አድማጮቻችን፣ እንደምን አርፈዳችኋል? የእኩለ ቀን የትርታ 97.6 ኤፍኤም የሰዓቱን ዜናዎች ይዘን ቀርበናል። በቆይታችንም ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን ቀዳሚ ሆነው ይደመጣሉ። እሱን ተከትሎ የቢዝነስ መረጃዎችን እንዲሁ አካትን የጋራ ቆይታ እናደርጋለን። እንዲሁም አብራችሁን ስትቆዩ በባለድርሻ አካላት ጥያቄ፣ ሀሳቦችን አቅርበን ምላሽ ያሰጠንበትንም ጉዳይ እንዲሁ የምታደምጡ ይሆናል። አብራችን እንድትቆዩ በአክብሮት ጋብዝኩኝ። መስከረም ሀያ ቀን 2018 ዓ ም የእኩለ ቀን ዜናዎችን እየመራው አህመድ ሸረፋ ከእናንተ ጋር ቆይታ አደርጋለሁ። አብራችን ቆዩ። ሀገራዊ ጉዳዮች ቀዳሚ ሆነው ይደመጣሉ። በሕዳሴ ግድብ ምረቃ ላይ የተበሰሩት የኢትዮጵያ ግዙፍ የልማት ፕሮጀክት እቅዶች የሀገር ሁለንተናዊ እድገትን ለማረጋገጥ ጉልህ ድርሻ እንደሚኖራቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ ገለጹ። ጠቅላይ ሚኒስትር አብይ አህመድ ጳጉሜ 4 ቀን 2017 ዓም በሕዳሴ ግድብ ምርቃት ላይ በ30 ቢሊዮን የአሜሪካን ዶላር ወጪ የሚገነቡ ግዙፍ የልማት ፕሮጀክቶች እቅዶችን ማብሰራቸው ይታወሳል። የኢትዮጵያ የልማት ፕሮጀክት እቅዶችም ሰላማዊ ወይ የኒውክሌር ማብለያ፣ የነዳጅ ዘይት ማጣሪያ፣ የተፈጥሮ ጋዝ ፋብሪካ፣ ግዙፍ የአየር ማረፊያ፣ የ1.5 ሚሊዮን ቤቶች፣ የማዳበሪያ ፋብሪካ ግንባታ ይገኙበታል። የመንግስት ኮሚኒኬሽን አገልግሎት ሚኒስተር ዴታ ተስፋሁን ጎበዛይ እንዳሉት የሕዳሴ ግድብ የኢትዮጵያ ብልጽግና ማብሰሪያ የሀገር ማንሰራራት መገለጫ ለመሆን በቅቷል። ኢትዮጵያውያን ለግድቡ የግንባታ ሂደት በሁሉም መስክ በህብር ያበረከቱት አስተዋጽኦም የቀድሞ አያቶቻችን የመቻቻል መንፈስ የገለጸ አኩሪ ልማት ገድል መሆኑም ገልጸዋል። የሕዳሴ ግድብ የሚያመነጨውን የኃይል አቅርቦትም ኢትዮጵያ በሁሉም መስክ እያስመዘገበችው የምትገኘውን የልማት ስኬት ለማሳለጥ ወርቃማ ዕድል ይዞ መምጣቱንም ተናግረዋል። ኢትዮጵያ የመቻል ሀገር ናት ያሉት ሚኒስትሩ ሚኒስትር ዴታው በዚህም በትውልድ ቅብብሎሽ አክሱምና ላሊበላ ያነጸ በአድዋ ተራሮች ወራሪን ድል የነሳ ታሪክ ቀያሪ ትውልድ የሚነሳበት ሀገር መሆኗንም አንስተዋል። የአሁኑ ትውልድም በታላቁ ሕዳሴ ግድብ ግንባታ የፈጸመው አኩሪ የልማት ገድል አኩሪ ኅብረ ብሔራዊ አንድነትን የሚያንጸባርቅ ደማቅ ትርክት መጽሐፍ እንደቻለም አብራርተዋል። ኢትዮጵያውያንም አደባባይ በመውጣት የሕዳሴ ግድብ መጠናቀቅን አስመልክቶ በከፍተኛ የደስታ ስሜት ማክበራቸውን አስታውሰዋል። የሕዳሴ ግድብ ተጠናቅቆ ለምርቃት መብቃቱም ተጨማሪ ግዙፍ ብሔራዊ የልማት እቅድ ፕሮጀክቶችን ተግባራዊ ለማድረግ መነሻ ሆኖ የሚያገለግል መሆኑንም ገልጸዋል። የኢሬቻ በዓል ማህበራዊ ትስስርን የማጠናከሪያ አንዱ መድረክ እየሆነ መምጣቱን የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተናገሩ። በክልሉ ፕሬዝዳንት ጽህፈት ቤትና ኮሚኒኬሽን ቢሮ ትብብር ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ የሚከበረውን የዘንድሮ የኢሬቻ በዓል በዓል ላይ ያተኮረ ጉሚ በለል የውይይት መድረክ እየተካሄደ ነው። በውይይቱ መድረክ ላይ የክልሉ የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ፣ የክልሉ ባህልና ቱሪዝም ቢሮ ኃላፊ ጀሚላ ሲምብሩ፣ አባገዳዎች፣ ሀደ ሲቄዎችና ምሁራን ተገኝተዋል። የውይይት መድረኩ የከፈቱት አቶ ኃይሉ እንዳሉት የገዳ ሥርዓት አንዱ አካል የሆነው ኢሬቻ በኦሮሞ ሕዝብ ዘንድ በትልቁ የሚከበር በዓል ነው። በዓሉ ህዝቡ ያለ ልዩነት በአንድነት ወጥቶ ጨለማውን የክረምት ወራት በማለፍ ለፈጣሪው ምስጋና የሚያቀርብበት መሆኑንም አንስተዋል። እንዲሁም በዓሉ ፍቅር፣ ሰላም፣ አንድነት የሚንጸባረቅበት ሆኖ ለመጪው ጊዜ ተስፋ የሚሰንቅበት መሆኑንም ተናግረዋል። እሬቻ በርካታ በጎ ሴቶች ያሉት መሆኑን ያነሱት አቶ ኃይሉ እሬቻ ማህበራዊ ትስስርን ማጠናከሪያ መድረክ እየሆነ መጥቷልም ሲሉ ተናግረዋል። ይህም በመሆኑ የአሁኑ ትውልድ እሬቻን የመሰሉ በጎ ማህበራዊ እሴቶችን መጠበቅና ማሳደግ አለበት ብለዋል። የዘርፉ ምሁራንም የእሬቻን ምንነትና ትክክለኛ መገለጫዎችን በጥናትና ምርምር በማስደገፍ ማሳወቅና ማስገንዘብ እንዳለባቸው አስረድተዋል። በመድረኩ ላይ የውይይት መነሻ ጽሑፍ ያቀረቡት በአርሲ ዩኒቨርሲቲ የገዳ ትምህርት መምህር የሆኑት መሐመድ ነሞ እሬቻ የወንድማማችነትና እህትማማችነት ማጠናከሪያ በዓል ነው ብለዋል። የኢሬቻ በዓል ሰላምና መተማመን የሚያጠናክር መሆኑንም ጨምሮ ገልጸዋል። አዲሱ ስርዓተ ትምህርት ታላቁ የኢትዮጵያ ሕዳሴ ግድብን የተመለከቱ በርካታ ምዕራፎች አካቷላ ላይ የትምህርት ሚኒስቴር እንዳስታወቀው በሚኒስቴሩ የማኅበራዊ ሳይንስ ስርዓተ ትምህርት ማበልጸጊያ መሪ ሥራ አስፈጻሚ ኡመር ኢማም የግድቡ መመረቅ የታሪክ ትምህርትን ከፖለቲካዊ ትርክት ወደ ማህበራዊ ኢኮኖሚያዊ ይዘት እንዲቀየር አድርጎታለን ብለዋል።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 ኢትዮጵያ በዓለም መድረክ ስሟ ሲጠራ ሰንደቅ ዓላማዋና ብሔራዊ መዝሙሯ አብረው እንደሚስተጋቡት ሁሉ ሕዳሴ ግድቡም ብሔራዊ አርማ እንዲሆን ለማድረግ በትምህርት ሥርዓቱ ውስጥ እየተሠራ ነው ብለዋል። ሀገራዊ ጉዳዮችን አጠናቀን አሁን ደግሞ ከውጭ ወዳገኘ ናቸው ዜናዎች እናልፋለን። አፍሪካን እናስቀድም። የቀድሞ የማሊው ጠቅላይ ሚኒስትር ሙሳ ማራ የፍርድ ሂደት እንዲጀም እንደተጀመረም ተገልጿል። በማሊ ዋና ከተማ ባማኮ በሚገኘው የሳይበር ወንጀል ፍርድ ቤት ነው የቀድሞ ጠቅላይ ሚኒስትር ሙሳ ማራ የፍርድ ሂደት መታየት የጀመረው። ማራ ሀገሪቱን ከአስርት ዓመታት በፊት በጠቅላይ ሚኒስትርነት ያገለገሉ ሲሆን አሁን በማሊ ያለውን ወታደራዊ መንግስትም በመተቸት ይታወቃሉ። በጄኔራል አስሚ ጎይታ የሚመራው የማሊ ወታደራዊ መንግሥት ወደ ስልጣን የመጣው በ2020ና በ2021 በሀገሪቱ የተደረገውን ፍንቅለ መንግሥት ተከትሎ መሆኑ ይታወሳል። ዘገባው የአፍሪካ ኒውስ ነው። በሌላ አፍሪካዊ ጉዳያችን የጊኒው ፕሬዝዳንት ምርጫ ታህሳስ 28 እንዲካሄድ ቀን ተቆርጦለታል ተባለ። ሀገሪቱ እንደ አውሮፓውያኑ አቆጣጠር በ2021 ካደረገችው መፈንቅለ መንግሥት በኋላ የመጀመሪያ የሆነውን ፕሬዝዳንታዊ ምርጫ ለማድረግ መጠባበቅ ላይ መሆኗን አፍሪካ ኒውስ አስነብበዋል። መጪው ምርጫ ለሀገሪቱ የፖለቲካ ሽግግር ወሳኝ ነው እየተባለ ሲሆን፣ የሀገሪቱ ጠቅላይ ፍርድ ቤት አዲስ ህገ መንግስት ባጸደቀበት ወቅት የሚካሄድ መሆኑን ምርጫውን ለየት እንደሚያደርገው ነው የተነገረው። አዲስ የጸደቀው ህገ መንግሥት በመፈንቅለ መንግሥት ተሳትፎ የነበራቸውን ወታደራዊ አመራሮችን ለምርጫ እንዳይወዳደሩ የሚያደርጋቸውን ቻርተር የሚተካ ነውም ተብሏል። የአገሪቱ ጠቅላይ ፍርድ ቤት እንዳስታወቀው የህገ መንግስት ቅየራ ሕዝበ ውሳኔውን በ89 በመቶ ከፍተኛ ድምፅ አግኝቷል መባሉን አፍሪካ ኒውስ አስነብበዋል። የአውሮፓ ሀገራትን፣ የመካከለኛው ምስራቅ ሀገራት የትራምፕን የሰላም እቅድ አደነቁ። ይዘውት የቀረቡት የሰላም እቅድ ሐማስ የሚቀርበውን ድርድር ላይ እንዲስማማም ትራምፕ ማስጠንቀቃቸውን የተሰማው በድርድሩም ትራምፕ ካቀረቡት ሐሳብ መካከል በሐማስ የታገቱት እስራኤላውያን ታጋቾች በሙሉ እንዲለቀቁና ከሐማስ ውጭ የሆነ አስተዳደር በፍልስጤም እንዲኖር መልሶ ግንባታ እንዲካሄድ የሚሉም ይገኙበታል። አክለውም የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዳብራሩት ዌስት ባንክ እስራኤል መጠቅለል እንደማትችል የአዲሱ እቅድ ሀሳብ ይህንን ለእስራኤል የሚከለክል ሆኖ ነው የቀረበው። ትራምፕ በቀረቡት ሀሳብ ላይ ሐማስ ጋዛን የማስተዳደር ሚና እንደማይኖረው የተገለጸ ሲሆን ለፍልስጤማውያን የመሠረታዊ የመሰረታዊ ፍላጎት ድጋፍ አቅርቦትና የመልሶ ግንባታ ሂደቶች እንደሚከናወኑ፣ የእስራኤል ጦር አካባቢውን ለቆ እንደሚወጣ ከተቀመጡ መደራደሪያዎች መካከል የሚጠቀሱ መሆናቸውን ቢቢሲ በዘገባው አስፍሯል። በመጨረሻም በማዳጋስካር ውሃና መብራትን ለበርካታ ጊዜያት አላገኘንም በሚሉ ነዋሪዎች አደባባይ መውጣታቸው ከፖሊስ ጋር መጋጨታቸው ተሰምተዋል። የማዳጋስካሩ ፕሬዚዳንት የተነሱ ጥያቄዎችን በአጭር ጊዜ ውስጥ እናስተካክላለን፣ ሆኖም ወጣቶች ከመሰል ሀገር አጥፊነት ተቃውሞ እንዲቆጠቡ ጠይቀዋል። አክለውም ፕሬዚዳንት አንድሪ ራጆሊና እንዳሉት በእርግጥ ያልመለስናቸው ጥያቄዎች ኃላፊነቶች ይኖራሉ፣ ለእነሱም ቢሆን ይቅርታ እንጠይቃለን ሲሉ ዜጎችን በማዳጋስካር ብሔራዊ ቴሌቪዥን ጣቢያ መግለጫ በሰጡበት ወቅት ጠይቀዋል። የተባበሩት መንግስታት የሰብአዊ መብት እንዳስታወቀው ከሆነ ደግሞ እስካሁን በግጭቱ 22 ሰዎች ሲገደሉ ከአንድ መቶ የሚበልጡ ቀላልና ከባድ ጉዳት ያስመዘገቡ ሰዎች ጉዳት እንደደረሰባቸው በመጥቀስ የአገሪቱ ፖሊስ ያልተመጣጠነ ኃይልን ተጠቅሟል ብለዋል። ይህንን ተከትሎም የማዳጋስካር የውጭ ጉዳይ ሚኒስተር ጉዳዩ እውነታ ላይ ያልተመሠረተ እና መሬት ላይ ያለውን ሀቅ ያልተከተለ ሲሉም አጣጥለውታል። ይህ ተቃውሞ ባለፈው ሐሙስ እንደጀመረ የሚታወስ ነው ሲል ቢቢሲ በዘገባው አስፍሮታል። አድማጮች የኩለቀን ስድስት ሰዓት የትርታን ዜናዎች በመከታተል ላይ ትገኛላችሁ። ሀገራዊና ዓለም አቀፋዊ ጉዳዮችን ነበር ቀደም ሲል የተመለከት ነው። አሁን ደግሞ ወደ ዕለቱ የቢዝነስ መረጃዎቻችን እናልፋለን። አብራችሁን በድጋሚ ቆዩ። ቀዳሚ ወዲያ ያደረግነው የቢዝነስ መረጃችን አለፈን። ኢትዮጵያና ጣሊያን በተለያዩ የልማት መስኮች ያላቸውን አጋርነትና ትብብር እያደገ መምጣቱን የገንዘብ ሚኒስትር አህመድ ሽዴ ገለጹ። ሚኒስትሩ ይህንን ያሉት የሽሬና ጎንደር ሆስፒታሎችን ለማጠናከር የሚያስችል የ41 ሚሊዮን ዩሮ ድጋፍ ስምምነት በኢትዮጵያ ከጣሊያን አምባሳደር አጎስቲኖ ፓሌስ ጋር በተፈራረሙበት ወቅት ነው። ድጋፍ ስምምነቱን የኢትዮጵያ ኢጣሊያን አጋርነት ከፍ ለማድረግ ትልቅ ማረጋገጫ የሚሰጥኑ ተብለዋል። የገንዘብ ሚኒስትር አህመድ ሺዴ በዚህ ወቅት የተደረገውን ድጋፍ ከ15 ሚሊዮን በላይ የሚሆኑ ዜጎችን በሆስፒታሎቹ ደረጃውን የጠበቀ የጤና አገልግሎት እንዲያገኙ የሚያስችል መሆኑንም ጨምረው ተናግረዋል። በሌላ ቢዝነስ መረጃችን ኢትዮጵያ በሚቀጥለው ሳምንት የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ተግባራዊ ማድረግ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ተናግረዋል። የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ ከንግድ ቀጠና ባለፈ የአፍሪካ ዘላቂ እድገትና ብልጽግናን ለማረጋገጥ ወሳኝ እንደሆነ ተናግረዋል። የንግድ ቀጠናና የንግድ ቀጠና ስምምነቱ አፍሪካውያን የኢኮኖሚን ትስስር በማበልፀግ ፈጣንና ወደ ብልጽግና የሚያሻግር ኢኮኖሚያዊ እድገትን ማረጋገጥ ያስችላቸዋልም ተብሏል። የአፍሪካ ሕብረት አጀንዳ 2063 እና የዘላቂ ልማት ግቦችን ለማሳካት፣ የምግብ ዋስትናን ለማረጋገጥ፣ ድህነትን ለመቀነስ ወሳኝ እንደሆነም ተቀምጠዋል። ከባህር ማዶ ያገኘናቸው የቢዝነስ መረጃዎቻችን አሜሪካ ከሀገሯ ውጭ የሚሰሩ ፊልሞች ላይ የመቶ ፐርሰንት የታሪፍ ጭማሪ እንደምታደርግ ነው ያስታወቀችው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደገለጹት በሀገር ውስጥ የሚሰሩ ፊልሞችን በማበረታታት የፊልም ኢንዱስትሪውን ለመደገፍ አይነተኛ እርምጃ እንደሆነ ተገልጸዋል። ፕሬዚዳንቱ ይህንን ይበሉ እንጂ ታሪፍ መቼ ተግባራዊ እንደሚደረግ አለመግለጻቸውን ዘገባው አመላክተዋል። ፔድሮ ፐሮ እንደተሰኘው ዓለም አቀፍ የጥናት ተቋም ሪፖርት ሀገሪቱ ባሳለፍ ነው የፈረንጆቹ 2024 ለፊልም አጠቃላይ ስራዎች ከ14.54 ቢሊዮን ዶላር በላይ ወጪ ማድረጓን ነው የተመላከተው። በመጨረሻም ዓለም አቀፉ የአውሮፕላን አምራች ድርጅት ቦይንግ አዲስ የአውሮፕላን ሞዴል ወደ ገበያ ለማምጣት ዝግጅት ላይ መሆኑ ተነገረ። የአውሮፕላን አምራች ድርጅቱ በቅርቡ ይፋ የሚያደርገው የሞዴል 737 ማክስ የተሰኘውን ግዙፍ አውሮፕላን የሚተካ መሆኑን ነው የተገለጸው። 737 ማክስ የተሰኘው አውሮፕላን እንደ አውሮፓውያን አቆጣጠር በ2017 ወደ ገበያ ገብቶ የነበረ ቢሆንም ባጋጠሙት ሁለት የመከስከስ አደጋዎች ከ346 በላይ ሰዎች ሕይወታቸውን ማጣታቸው ይታወሳል። ዕለታዊ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። ከዜናዎቻችንና ከቢዝነስ መረጃዎቹ ተመልሰን ተገናኝተናል። ትርታ ጽናስማንጦስደስት ኤፍ ኤምን ነው በመከታተል ላይ የምትገኙት የመስከረም 20 ቀን 2018 የእኩለ ቀን ዜናዎቻችን አሁንም እንደቀጠሉ ይገኛሉ። አሁን ደግሞ ወደሚቀጥለው ጉዳያችን ስናልፍ በተለይ ከማይኒንግና ከክሪፕቶ ጋር የተያያዙ ጉዳዮች በሀገራችን ምን መልክ አላቸው የሚሉትን ጉዳይ ባልደረባችን አበበ ተገኝ ያዘጋጀውን መሰናዶ እሱን እንድትከታተሉ እንጋብዛለን። እሱን አድምጠን ተመልሰን ስንገናኝ ሌሎች ጉዳዮችን እንመለከታለን። የዲጂታል ማርኬቲንግ በዓለም አቀፍ ደረጃ እየተስፋፋ ይገኛል። ከእነዚህም የግብይቶች መካከል የክሪፕቶ ማይኒንግ ይገኝበታል። በዚህም የንግድ ዘር ፍላጎት ካሳዩ ሀገሮች መካከል ኢትዮጵያ አንዷ ስትሆን በተጠናቀቀው በጀት አመት ሰላሳ ያህል ድርጅቶች ሀገር ውስጥ ስራ እንዲጀምሩም ፈቃድ ተሰጥቶ እንደነበረ ይታወቃል። ይህ የክሪፕቶ ማይኒንግ ወደ ኢትዮጵያ መግባቱ ያለውን ጥቅም፣ እንዲሁም የውጭ ሀገር ኩባንያዎች ለምን ኢትዮጵያን መረጡ ስንል ላነሳነው ጥያቄ የቢትኮይን ብር መስራች ቃል ካሳ የሚከተለው ምላሽ ሰጥተውናል። እስካሁን ድረስ በዚህ አንድ አመት የኢትዮጵያን ኤሌክትሪክ ፓወር 220 ሚሊዮን ዶላር አስገብቷል። ነው እና በወር 25 እስከ 28 ሚሊዮን ዶላር ይደርሳል ተብሏል። ይሄ ኦፍ ኮርስ ሲግኒፊካንት ነው ለኢትዮጵያ የኤልፓ ሰላሳ ከመቶ አካባቢ ገቢው ነው እና ያው በዶላር ያስገቡት ማለት ላይን ስቴሽን ይሁን ፓወር ስቴሽን ይሁን የትራንስሚሽን ላይን ይሁን የሚመጣው በዛውም ደግሞ ቢትኮይን ማይነሮቹ ያው በጣም ብዙ ሰው ባይቀጥሩም ሰው ይቀጥራል። ኤሌክትሪካል ኢንጂኒር አለ፣ ኔትወርክ ኢንጂኒር አለ። ከዛ ደግሞ በኤልፓ በኩል ኤሌክትሪካል ስታፎች አሉ። ከዛም ደግሞ የማርኬቲንግ ሴልስ፣ ሊግል አድሚን ቢሮ የሚያስፈልጉ ሰዎችም ይቀጠላል። በዚህም መሰረት እነዚህ ሰላሳ ያህል ተቋማት ኢትዮጵያ ምርጫቸው ያደረጉት በሀገሪቱ ያለው የኤሌክትሪክ ክፍያ ዝቅተኛ በመሆኑና የአየር ንብረቷ ተስማሚነት ስላለው ነው በማለትም ገልጸውልናል። ለእነሱ ያው ረከስ የሚል መብራት ኃይል ስለሚገዙ ውጭ ሀገር አስር ሳንቲም፣ አስራ አምስት ሳንቲም እና እንዴት ከሀያ ሳንቲም ይከፍላል የዩሮፓ ኤዥያ ሀገር አሜሪካ ሀገር ዘርግት እንደዛ ነው የሚከፍ ያው እዚህ ግን መጥተው ናሽናል ፕሮዳክሽን ሪኒውብል ኤነርጂ ነው ያለው። ሰምሃው ክሊን የተባለ ኤነርጂ በሃይድሮ የሚመጣ ኤነርጂ። ከዛ ደግሞ ያው የእኛ ፓወር ፕሮዳክሽን ካፓሲቲ በጣም የጨመረ ነው፣ ሰባት ሺ አምስት መቶ ሜጋዋት ገብቷል። ግን ሰላሳ ከመቶ ስትራንድድ ኤነርጂ ይባላል። ዊች ዝ በኦፍ ፒክ አወር መጠቀም ያልቻል ነው ኤነርጂ ማለት ነው። ኤክሴስ እንደምንለው ኤነርጂ ያው በባትሪ ውስጥ ካልከጠጥከው ኤነርጂ ዲሲፔት ያደርጋል። ያው በዚህ ጊዜ ለእነሱ በሶስት እጥፍ ዋጋ በአራት እጥፍ ዋጋ እኛ ጋ ከምናውቁ ዋጋ የሸጥላቸው የመጡልን ነው። ሶ አይ ቲንክ አሁን ይሄ ሌላም ደግሞ ምን ያመጣችኋል ያልከኝ ጥያቄ ምን እናያለን? የአዲስ አበባና የኢትዮጵያ ከፍታ ላይ ነው ያለው። ያው ወደ ሶስት ሺህ ሜትር ወቀስ ሲለብል ወደ ላይ ነው ያለው እና ይሄ ሀይ አልቲቱድ ናቸል ቅዝቃዜ ቀደም ሲል የተከታተላችሁትን አበበ ተገኝ ያዘጋጀውን በፍቅር እገዛቸው ያቀረበችውን ቸውን ከባለድርሻ አካላት ምላሽ ያሰጠንበትን ጉዳይ ነበር ያስደመጥናችሁ። ቆይታችን አሁንም እንደቀጠለ ይገኛል። ትርታ 97.6 ኤፌም የእኩለ ቀን ስድስት ሰዓት ዜናዎቻችንን በማድመጥ ላይ ትገኛላችሁ። አሁን ደግሞ ወደ ስፖርታዊ ጉዳዮች እናልፋለን። እዚህ ስቱዲዮ ባልደረባችን አበበ ተገኝ ይገኛል። በተለይ የቻምፒዮንስ ሊግ የተከናወኑ ጨዋታዎች አሉ። እነሱና ሌሎች ጉዳዮችን እንመለከታለን። አበበ፣ መቀጠል እንችላለን። አመሰግናለሁ። አመዴን አድማጮች እንደምን ከሀገር ውስጥ ስፖርታዊ መረጃዎች ስንጀምር በሩዋንዳ ኪጋሊ የተካሄደው የዓለም ብስክሌት ሻምፒዮና ላይ የተሳተፈው የኢትዮጵያ ብስክሌት ልኡክ ቡድን ትላንት አዲስ አበባ መግባቱ ነው የተገለጸው። ልኡክ ቡድኑ ቦሌ የዓለም አቀፍ አየር ማረፊያ ሲደርስ አበባ አማረ፣ በባህልና ስፖርት ሚኒስቴር የስፖርት ልማት መሪ ስራ አስፈጻሚ፣ ወንድሙ ኃይሌ የኢትዮጵያ ብስክሌት ፌዴሬሽን ፕሬዚዳንትና የአፍሪካ ብስክሌት ፌዴሬሽን ስራ አስፈጻሚ ኮሚቴ አባል እንዲሁም ሌሎች ኃላፊዎችና ባለሙያዎቹ በተገኙበት ደማቅ አቀባበል ተደርጎለታል። አበባ አማረ ልኩ ሀገሩን በመወከል ያስመዘገበውን ውጤት የሚያኮራና የሚያበረታታ በመሆኑ ጠቅሰው በባልና ስፖርት ሚኒስቴር ስም ምስጋና አቅርበዋል። አክለውም አትሌት ጽጌ ካሳ ሳይኪሮስ ያወጣችውን ያመጣችውን ውጤት ለተተኪ አትሌቶች አሪያ የሚሆንና በቀጣይ ለዓለም ሻምፒዮና እንዲሁም ለኦሎምፒክ ውድድር የተሻለ ውጤት ለማስመዘገብ ይረዳናን ብለዋል። ኢትዮጵያ ከ108 ሀገራት በአምስት የውድድር አይነቶች ተሳትፋ ከአፍሪካ ቀዳሚ ሆና በማጠናቀቅ ባንዲራችንን ከፍ ስላደረገች እጅግ ኮርተናን ያሉት የኢትዮጵያ ብስክሌት ፌዴሬሽን ፕሬዚዳንትና የአፍሪካ ብስክሌት ፌዴሬሽን ስራ አስፈጻሚ ኮሚቴ አባል ወንድሙ ኃይሌ ናቸው። ውድድሩ ከመስከረም 11 እስከ 18 2018 ዓ ም የተካሄደ ሲሆን ኢትዮጵያ ከ108 ሀገራት በአምስት ውድድር አይነቶች በመሳተፍ በጎዳና ላይ ውድድር ከዓለም ሰባተኛ ከአፍሪካ አንደኛ፣ በግል የሰዓት ሙከራ ውድድር ከዓለም ሀያ አራተኛ ከአፍሪካ አንደኛ፣ በድብል ቅራ ላይ ውድድር ከዓለም አስረኛ ከአፍሪካ አንደኛ በመሆን በአጠቃላይ ውጤት ከዓለም ሰባተኛ ከአፍሪካ አንደኛ ደረጃን በመያዝ ውድድሩን አጠናቃለች። ወደ ሌላኛው የስፖርት መረጃ የሳልፍ ኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያ በቀጣይ ከጊኒ ቢሳውና ከቡርኪና ፋሶ ጋር ለሚያደርጋቸው የመጨረሻ ጨዋታዎች ለ ሀያ ተጫዋቾች አሰልጣኝ መሳይ መሳይ ተፈሪ ጥሪ አድርገው ልምምድ እያደረጉ ነው የሚገኙ ሆኖም ጥሪ ከተደረግላቸው ተጫዋቾች መካከል ግብ ጠባቂ ዋቦከር ኖራ ጉዳት በማስተናገዱ በፍሬ እጌታውን መተካቱ ነው የተገለጸው። እንዲሁም የኢትዮጵያ መድኑ ያሬድ ካሳዬ ጉዳት በማስተናገዱ ያሬድ ካሳዬን ተክቶ አብዱልሰላም ዮሱፍ ከደዶ ከተማ እንዲተካው አድርገዋል። አሰልጣኝ መሳይ ተፈሪ በተለይም ደግሞ አብዱሰላም ዩሱፍ ነገ ቡድኑን ይቀላቀላል ተብሎም ይታሰባል። ወደ ውጭ ስፖርታዊ መረጃዎች ስናልፍ ቀደም ቢል አመዲ እንደገለጽከው የአውሮፓ ሻምፒዮንስ ሊግ ጨዋታዎች ዛሬ ምሽት ይደረጋሉ። አንድ ሰዓት ከ15 ላይ ከ45 ላይ አትላንታ ከክለብ ብሩጅ እንዲሁም ከአራየት አልማንቲ ከሪያል ማድሪድ ጨዋታቸውን የሚያደርጉ ነው የሚሆነው። ሪያል ማድሪድ እንግዲህ በአውሮፓ ሻምፒዮንስ ሊግ ይቅርታ በአውሮፓ ሻምፒዮንስ ሊግ ላይ ጠንካራ ተፎካካሪዎች መካከልና አስራ አምስት ጊዜ የአውሮፓ ሻምፒዮንስ ሊግን በማሳካት ቀዳሚው የአውሮፓ ክለብ ነው። ታዲያ የ አስራ ሶስት ሰዓት በረራ አድርጎ ነው ካዛኪስታን የደረሰው ከካራዬ ታልማንቲ ጋር ጨዋታውን ለማድረግ በተለይም ደግሞ ካዛኪስታን ከስፔን ማድሪድ ረዥም ርቀት ወይም ደግሞ ስድስት ሺ አራት መቶ አርባ አንድ ኪሎ ሜትር ርቀት ላይ በመገኘቷ አስራ ሶስት ሰዓት በረራ አድርጓል። በተለይም ካዛኪስታን በ አውሮፓ እና በኤዥያ መካከል ትንሿ ፓርት ከአውሮፓ መገናኘቷ ጋር ተያይዞ የአውሮፓ ሻምፒዮንስ ሊግ ተሳታፊ ሀገራት መካከል አንደኛ ናት። በተለይም ከራይት በዚህ ውድድር አመት የመጀመሪያ የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑ ይታወሳል። በመጀመሪያ ዙር ጨዋታ ወደ ፖርቱጋል አቅንቶ በስፖርቲንግ ሊዝበን አራት ለአንድ በሆነ ውጤት መሸነፉ ይታወሳል። አሁን ዛሬ አንስ አከርባ ደግሞ ከሚስተር ሻምፒዮንስ ሊግ ከሚባለው ሪያል ማድሪድ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። በተለይም ደግሞ ሪያል ማድሪድ ወደዚህ ቦታ ቀንቶ እንግዲህ የካዛኪስታኑን ክለብ የሚገጥም ነው የሚሆነው ማለት ነው። ምሽት አራት ሰዓት ላይ አትሌቲኮ ማድሪድ ከፍራንክ ፍርት፣ ቦዶ ከቶተናም፣ ቸልሲ ከበነፊካ፣ ጋላተ ሰራይ ከሊቨርፑል፣ ኢንተር ሚላን ከስላቪያ ፓራጓይ፣ ማርሴ ካያክስ፣ ፓፎስ ከባየር ሙኒክ ጨዋታቸውን የሚያደርጉ ነው የሚሆነው። አትሌቲኮ ማድሪድ እንደሚታወቀው በዚህ ውድድር አመት በላ ሊገው ጠንካራ ተፎካካሪ ነው ለማለት ትንሽ አስቸግሮ ነበረ። ነገር ግን ባለፈው በማድሪድ ደርቢ ሪያል ማድሪድን አምስት ለሁለት በሆነ ሰፊ ውጤት ማሸነፉ የበርካቶችን ትኩረት ስቦ ነበረ። ዛሬ አራት ሰዓት ላይ ከጀርመኑ ክለብ ፍራንክፈርት ጋር ጨዋታውን የሚያደርግ ነው የሚሆነው። ቦዶ ከቶተናም የሚያደርጉት ጨዋታም ሌላኛው ተጠባቂ ጨዋታ ነው። ቶተናም ባለፈው የውድድር አመት ከአንጅ ፖስቲኮግሉ ጋር ጥሩ የውድድር አመትን ማሳለፍ አልቻሉም ነበረ። በዚህ የውድድር አመት እንግዲህ አዲስ አሰልጣኝ ሹመው በፕሪምየር ሊጉ ተሳታፊ ጠንካራ ተፎካካሪ እየሆኑ ነው የሚገኙት። ምሽት አራት ሰዓት ላይም ወደ ቦዶ ከሜዳ ውጭ አቅንቶ ቦዶ ነው የሚያስተናግድ የሚሆነው። ቼልሲ ከቤኔፊካ የሚያደርጉት ጨዋታ ሌላኛው ትኩረትን ከሚስቡ ጨዋቶች መካከል ነው። ቼልሲ በዚህ የውድድር ዓመት በፕሪምየር ሊጉ ተከታታይ ሽንፈትን እያስተናገዱ ነው የሚገኙት። በማንቸስተር ዩናይትድ ተሸንፈው ነበር። ባሳለፍነው ሳምንት ደግሞ በፕሪምየር ሊጉ በብራይተን ሶስት ለአንድ መሸነፋቸው ይታወሳል። አሰልጣኝ ኢንዞ ማሬስካ ከክለቡ ሊሰናበቱ ይችላሉ ወይ የሚለውም ሌላኛው አጠያቂ ጉዳይ ነው። ቤኔፊካን ግን ማሸነፍ ይኖርባቸዋል ትችቶችን ለማስቆም ማለት ነው። ጋላት ሰራይ ከሊቨርፑልም እንዲሁ ጨዋታቸውን የሚያደርጉ ይሆናል። ጋላት ሊቨርፑል ወደ ቱርክ አቅንቶ ነው ጋላት ሰራይን የሚገጥመው ምሽት አራት ሰዓት ላይ። ሊቨርፑል በዚህ የውድድር ዓመት በፕሪምየር ሊጉ ጥሩ እንቅስቃሴ ያደረገ የፕሪምየር ሊጉ መሪ ላይ ነው የሚገኘው። ባሳለፍ ነው ሳምንት በክሪስታል ፓላስ ሁለላንድ ባይሸነፍ ኑሮ እስካሁን ካልተሸነፉ የአውሮፓ ክለቦች መካከል የመጀመሪያው ክለብ ይሆን ነበረ። ኢንተር ሚላን ከስላቪያ ፓራጓይም እንዲሁ የሚያደርጉት ጨዋታ አራት ሰዓት ላይ ይደረጋል ማለት ነው። ወደ ሌላኛው የስፖርት መረጃ የሳልፍ ባርሴሎና ማርከስ ራሽፎርድን በቋሚነት ከማንቸስተር ዩናይትድ ለማስፈረም እስከ ቀጣዩ ክረምት ተጫዋቹ የዝውውር መስኮቱን ይጠብቃል ተብሏል። ምክንያቱ ደግሞ ባርሴሎናዎች የራሽፎርድን ብቃት እስከ ውድድር ዓመቱ መጨረሻ ማየት እንደሚፈልጉና ሁለተኛው ምክንያታቸው ደግሞ የካታሎኑ ክለብ ባርሳ እንግዲህ የፋይናንስ ችግር ለመቅረፍ ጊዜ ያገኛል ተብሎ ይታሰባል። በተለይ ማርከስ ራሽፎርድ በባርሴሎና ከማንቸስተር ዩናይትድ ወደ ባርሴሎና ካቀና በኋላ ጥሩ እንቅስቃሴ እያደረገ ነው የሚገኘው። ይህ ብቃቱ ይቀጥላል ወይ ሳይቀጥልም የሚለውን ደግሞ ለማየት እስከ ውድድሩ መጨረሻ ውሳኔ እንደማያሳርፉ ነው የተገለጸው። በተለይም ደግሞ ባርሳ የፋይናንስ ችግር በየአመቱ የሚያጠው አይደለም። እሱንም ለማስተካከል እንግዲህ እስከ ውድድር አመቱ መጨረሻ ጊዜ ያገኛሉ። ችግሩን ለመቅረፍም ጊዜ ስለሚያገኙ የአመቱን የውድድር አመቱን እንደሚጠብቁ ነው የተገለጸው። አህመዲን የስፖርታዊ መረጃዎችን ከዚህ ጋር ላብቃ። አመሰግናለሁ አበበ። የተከበራችሁና የተወደዳችሁ ውድ አድማጮቻችን የመስከረም ሀያ ቀን 2018 የኩለ ቀን ስድስት ዜናዎቻችን እነዚህን ይመስሉ ነበረ። እንግዲህ ሌላም ስፖርታዊ መረጃዎችን አክለን ከእናንተ ጋር ቆይታ አደረግን። አህመዲን ሸረፋ ዜናዎችን ወደ እናንተ እያቀረብኩ ቆይታ አደረግኩኝ። ቀናችሁ ደስ የሚል እንዲሆን ተመኘሁኝ። ትርታ 98.6 ኤፍ ኤም እስከ ኩለሌት 6 ሰዓት በተለያዩ ጉዳዮች ይቀጥላል። መልካም ቀን ይሆንላችሁ።